ለምሳሌ ትምህርት በጀት ቢጨምር፣ በጀት ችግር አለ። ሁለት ሶስቱ አንስታችኋል። አንድ ዩኒቨርሲቲ ያለው በጀት ከራሱ ከትምህርት ሚኒስቴር ይበልጣል። ከራሱ ከትምህርት ሚኒስቴር ቢሊየንስ እኮ ነው የሚመደበው። ጓዶች አታቁም? እንዲህ ምን ያደጋ ዩኒቨርሲቲ ስታዲየም፣ ሆቴል፣ አጥር። ለዚህ እኮ ዩኒቨርሲቲ ይቁም ያልነው። ዩኒቨርሲቲ ማለት የኮንዶሚኒየም ግንባታ ማህበር ማለት አይደለም። ለምሳሌ ጅማ ዩኒቨርሲቲ ጤና ላይ የሚሰራ ከሆነ ይሁን፣ ሆስፒታል ይገንባ። ሌላ ደግሞ ያለው አዳማ ዩኒቨርሲቲ ሳይንስ ላይ ከሆነ የሳይንስ ላብ ይገንባ። ፋሽን እኮ ነው ሁሉም ሆስፒታል። ፋሽን አይደለም፣ ይጥቀመው፣ አይጥቀመው ሁሉ ስታዲየም፣ ሁሉ የሆነ አጥር ፓላስ ይመስል ይሄ ሁሉ ብር ይወጣበታል። እያንዳንዱ ዩኒቨርሲቲ የሚወስደው ገንዘብ ብትደምሩት የትኛውም ተቋም ኢትዮጵያ ውስጥ ያን የሚያክል በጀት የሚወስድ የለም። በተነጠራት ዩዝ ጉዳዩ በድምር ነው ማየት ያለባቸው። ከኛ ቋት ሲወጣ የምናሰላው በዛ መንገድ ነው። ሁለተኛ ሃይስኩል ስኩል አግዙ ደግፎ የተባለው በቅንነት ለምሳሌ ወንድም እንደሚያነሳው እውነቱን ነው መታገዝ የሚፈልጉ ክልሎች አሉ። በአየር ጸባይ ምክንያት በስራ ባህል ምክንያት ብዙ ማይተጉ ክልሎች አሉ። ማገዝ አለብን። ግን ደሞ ወንድሜ ማወቅ ያለብን ነገር ፌዴራሊዝም የሚባል ስርዓት ኢትዮጵያ ውስጥ ይኑር ያስፈልጋል ብለን ካመን ካመን ሃይ ስኩል ማስተዳደር የእያንዳንዱ ዞን እና ክልል ስራ መሆኑ ማመን አለብን። ሃይስኩል ስኩል ሲበላሽ የፌዴራል ስርዓቱ ግን ፌዴራሊዝም አብሮ አይሄድም። ሃይ ስኩል መገንባት የሃይ ስኩል መምህር መቅጠር የሃይ ስኩል ደሞዝ መክፈል የሃይ ስኩል መምህር ቤት ቦታ መስጠት የእያንዳንዱ ክልል ስራ ነው። ያን እንሻል ስንል ፌዴራል ስርዓቱን ስለምናፈርሰው ሌላ ደግሞ ኮንስኩንስ ያመጣል ማለት ነው። እናንተ ሁሉን ስለምታውቁ እንደራችሁም የእውቀት ጋን ስለሆናችሁ፣ በዚህኛ ያለው አደጋ በዚህኛው ያለው ጠቀሜታ ለማመዛዘን አትቸገሩም። በዚያ ስፕሪት ነው ማየት ያለብን። በጀት የቀነሰ አደለም የኛ አሰራር። ዩኒቨርሲቲ አካባቢ ያሉ ሰዎች እዚህም ካላችሁ፣ እኔ እስካሁን ባየሁት ጥቂት ዩኒቨርሲቲ ካልሆነ በቀር አብዛኛው የሰፈር ልጅ ቀጥሮ የሰፈር ቲፎዙ አምጥቶ ፕሮጀክት ምናምን ኮሚሽን ብሎ ወንበሩን የሚያደላድል እንጂ ዩኒቨርሲቲ ግቢ እንኳን የሚያጸዳ ሰው ብዙ አላየውም። ግቢውን ተዉት አገሩን እሱን ወደ ውስጥ መፈተሽ የሚጠቅም ይመስለኛል። ምን እያደረግኩ ነው እኔ ብሎ ማየት ጠቃሚ ይመስለኛል። ሶስተኛው ማዕቀፍ እኔና እናንተ እኛና እናንተ በጋራ ብንሰራባቸው በተናጠላለን በጋራ ብንሰራባቸው የሚሻል ጉዳዮች ደግሞ አሉ። ኃላፊነት መውሰድ አለብን ለነገው ትውልድ ኢንቨስት ማድረግ አለብን ተስማምተን የጋራ አሳይመንት ካልሆነ በቀር በአንድ ወገን የማይሰራ አንደኛው፣ ምን አልኩኝ? እንመልሳለን፣ እንፈትሻለን። ሁለተኛው፣ ምን አልኩኝ? ከየት ተቋማት ጋር ክሮስ ሴክትራ ስለሆኑ እዚያ ውስጥ እናያለን፣ አሁን የማነሳቸውንስ በጋራ እንሰራበታለን። ያኔ መልሱ ሙሉ እየሆነ ይመጣል። አንደኛ ትምህርት ለትውልድ መቀጠል አለበት ብላችኋል፣ ትክክል ነው፣ መቀጠል አለበት። ግን የኔም የእናንተም ስራ ነው። የፕሮፌሰር ብርሃኑም የእናንተም ስራ ነው። ለምሳሌ ብሩ ተለመነ፣ የሆነ ሪሶርስ ተገኘ፣ መጨረሻ ግን የሚሰራው እዛው ያለ ወጣት ነው። ለዛ ወጣት የአንተን ድጋፍ እንፈልጋለን። ይሄ ትምህርት ቤት ለልጆቻችን ነው ለኛ ነው የሚሰራው ማገዝ አለብን ብለ ካላስተማርከው በቀር ብሩ እያለ ስራው አይሰራም ማለት ነው። ከተገነባስ በኋላ ትምህርት ቤት ሃይስኩል ሃይስኩል እዚህ ጅማ ላይ ወለጋ ላይ እዚህ ምዕራብ ደቡብ አካባቢ ላይ ሃይ ስኩል ገንብተን እንሰት መትከል አቮካዶ መትከል ቡና መትከል እንዴት ብርቅ ይሆናል? ዝናብ እንደው ዝም ብሎ የሚዘንበው ተማሪ እንዴት ነው በግቢ ውስጥ የማይተክለው? እንዴት ትምህርቱ የግቢ ውስጥ አቧራ ይታያል። ይሄን እናንተ ካላገዛችሁ ማን ያግዛል? ደግሞ ብዙዎቻችሁ ብዙዎቻችሁ እርግጠኛ ስትማሩ አርብ አርብ ከሰዓት ግቢ ማጽዳት፣ የትምህርት ቤት ጓሮ መኮትኮት፣ የትምህርት ቤት ቡና መልቀም ስራችሁ ነበር፣ ስራችን ነበር አልነበረም? በቃ እሱ ማስቀጠል አለብን። ተማሪ መስራት አለበት። ያን ካልተለማመደ ሰው አይሆንም፣ ሙሉ ሰው አይሆንም።